በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ኅዳር አምስት አንድ አምላክ በመሆን በአቦር መንፈስ ቅዱስ ኅዳር አምስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቆጶዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት በመኳንንት ዘንድ በሐሰት ወነጅለው በቅጰዶቅያ ሀገር ራሱን አስቆረጡት ራሱንም ብቻውን ወደ ኢየሩሳሌም ወሰዷት በኢየሩሳሌም የሚኖሩ አይሁድ ባዩዋት ጊዜ እጅግ ደስ አላቸው ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቅጰዶቅያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔርም ፈቃድ የዚች ሴቱ ዓይኖቿ ታወሩ። ከዚህም በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከክብሩ ቦታዎችና ክብሪ ግባውና ከጌታችን መቃብር ለመባረክ እና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምም በደረሰች ጊዜ በዚያ ልጇ ሞተ። ሀዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት ታጣች። ስለዚህም የመረረ ለብሶን አለቀሰች። ከሐዘኗን ብዛት የተነሳ ተኛች። ከዚህ በኋላ ቅዱስ ለንጊኖስን ከሞተው ልጇ ጋር በሕልም አየችው። እገለ ከሚባል ቦታ ሄደሽ ራስን ከዚያ ውሰጂ አላት። ከእንቅልፏም በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ደርሰው ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቱ መያዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿ በዚያ ጊዜ ተገለጡላት። እግዚአብሔርንም አመሰገነችው። ከዚህ በኋላ ከልጇ ሥጋ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻል። በታላቅ ክብርም በአማረ ቦታ አኖረቻት። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቶ ከኛ ጋር ትኖር ለዘላለሙ አመን። በዚች ቀን የሰማዕት ጢሞቴዎስ መታሰቢያ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥብ ወደ ሀገረ አስዩጥ ሥጋው የፈለሰበት ቤተክርስቲያን ነው፣ የከበረችበት ነው። ዳግመኛ ወደ ብሔረ ሕያዋን የገባ ያ አባ ዮሐንስ መታሰቢያ ነው። እግዚአብሔር ምስጋና ይሆን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከኛ ጋር ትኑር ለዘላለሙ ዋድ ሕዳር አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ ዮሐንስ ዘትግራይ፣ አባ አሞኒ ዘናሂሶ፣ ቅዱስ ለንጊኖስ ሰማዕት፣ ቅዱስ ቴዎድሮስ ሊቀ ሰራዊት ቅዱስ ጢሞቴዎስ ሰማዕት። ወራይ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅድስት አውጋንያ ሰማዕትና ሰማዕትና ጻድቅ አቡነ ገብረ መንፈስ ቅዱስ ጻድቅ። ወደ ጌታ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጎኑን አልሰበሩ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው። ወዲያው ደምና ውኃ ወጣ። ያየው መስክሯል። ምስክሩም እውነት ነው፣ እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞ ሌላ መጽሐፍ የወጉትን ያዩታል ይላል። ዮሐንስ 19 33 እስከ 37። ጌታዊቱ ብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጸድቃት ትጓን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምቶ ጻፈውና ያጻፈው ከግእዝ ወደ አማረኛ የተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ወልድና ያዳመጠ በደለኛ ነው ብሎ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አመ አቡነ ዘበሰማያት እንበል።